ይህንን ለሰራቸው ስራዎች፣ ለማዳኑ፣ ለትምህርቱ፣ ለታአምራቱ፣ ለሁሉም ነገር ኢየሱስ ከተባለ በኋላ ይህንን በሰውነቱ ሰራው ይህንን ደግሞ በመለኮቱ ሰራው ብለን መለያየት እንችላለን። ጥሩ ጥያቄ አነሳህ አዜብ። አሁን ገና ነፍስ ያለው ጥያቄ ጠየከኝ። በምድር ላይ ለማገልገል በመጣበት ማንነቱ አንዷንም በእግዚአብሔርነቱ ወይ በመለኮታዊ የሰራው ነገር የለም። አለው አለው የነፍሰ ገዳዮች ወንጌ ያደረገውን ነገር ሁሉ ያደረገው በመንፈስ ቅዱስ ተቀብቶ አንድ ጻድቅ ሰው ከእግዚአብሔር ተልዕኮ ተቀብሎ የወጣ የእምነታችን ሐዋርያ። ሐዋርያ ማለት የተላከ ማለት ነው። የተላከው ነቢያችን ኢየሱስ ክርስቶስ፣ ሐዋርያችን ኢየሱስ ክርስቶስ፣ ካህናችን ኢየሱስ፣ ንጉሳችን ኢየሱስ ክርስቶስ። ሰው ሆኖ ነው ተአምራትን ሁሉ ያደረገው። ይህንን ለሁለት እንከፍለዋለን። በቅባት ያደረጋቸው አለ። አንድ የእግዚአብሔር ልጅ በስልጣን የሚያደርገውን ደግሞ ያደረገባቸው ቦታዎች አሉ። የነብሰ ገዳዮች ወንጌል በምን እንለያለን? እነዚህ ነገሮች ዘፍጥረት ምዕራፍ አንድ ላይ በአየር በየብስ በባህር ያሉትን ይግዙ ሲል ስልጣን ሰጣቸው የሚለውን የሰው ልጅ ስልጣን እኛ ዘፍጥረት ምዕራፍ ሶስት ላይ ለሰይጣን አስረክበን ነበረ ተገዥዎች ሆነን። አሁን የእግዚአብሔር ልጅ ኢየሱስ ክርስቶስ ከአብ ዘንድ ክብር ያለው ይህ ኢየሱስ የተገለጠው እርሱ ያንን እኛ ናድርጎ የሚገባን አድርጎ አሳየን። ለምሳሌ በውሃ ላይ ተራምዷል። በቅባት አይደለም የተራመደው ወይ እግዜር ስለሆነ አይደለም የተራመደው። ጴጥሮስም ተራምዷል። አንድ እግዚአብሔር ልጅ ባለው ስልጣን በውሃ ተራምዷል። አሳዎችን አዟል። ዛፍ አናግሮ አድርቋል። ሳበጁ ሰነ ይህ የእግዚአብሔር ልጅ ሊያደርገው የሚችለው የልጅነት ስልጣን ሲሆን በቅባት ያደረገው ደግሞ በመንፈስ ቅዱስ ተቀብቶ ለምሳሌ በእግዚአብሔር ጣት ወይም በእግዚአብሔር ቅባት አጋንንት አስወጥቷል፣ ሙታንን አስነስቷል፣ ለምጻም አንጽቷል። ይህንን የምናገኘው ጥቅስ ስለ መቀባቱ ሰው ስለሆነ ተቀብቶ ስላደረገው ነገር ኢሳያስ ምዕራፍ ስልሳ አንድ እና ሐዋርያ ስራ ምዕራፍ አስር እነዚህ ሁለቱ ያረጋግጥሉናል። ምንድን ነው የሚሉት? የእግዚአብሔር የጌታ እግዚአብሔር መንፈስ በእኔ ላይ ነው። ለደዎች መስራችን ሰብክ ዘንድ ለአንካስቶች መዝለልን፣ ለአይነ ስውራን ማየትን፣ ለሚያለቅሱት መጽናናትን፣ ሀዘን መንፈስ ፋንታ የደስታን ዘይት እንዲህ አደርግላቸው ዘንድ ቀብቶኛል። አየ ስለ ኢየሱስን የተናገረው። ሐዋርያ ስራ ላይ ደግሞ እንደምታውቁት እግዚአብሔርም ይላል የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይልም ቀባው። ከተቀባ በኋላ የተቀባበትን ዓላማ ሲያብራራ ሙታን እያስነሳ ለምጻም እያነሳ ድዌዎችን እየፈወሰ መልካምን ሁሉ እያደረገ ዞረ። እረው እረው እረው! የነፍሰ ገዳዮች ወንጌል! ኢየሱስ ያደረገውን ነገር ሁሉ ያደረገው ሰው በሆነው ማንነቱ፣ ግማሹን በልጅነት ስልጣን፣ ቀደም የጠቀስኳቸውን ነገሮች። ሌላው አገልግሎት ሙታን ማስነሳት፣ ድዌዎችን መፈወስ ለምጻም ማንጻት አጋንት ማስወጣት በመንፈስ ቅዱስ ተቀብቶ እንደ አንድ አገልጋይ ያከናወናቸው ነገሮች ናቸው። ሰው ነውና ሰው ከእግዚአብሔር ያንሳል። ማነስ ብቻ አለን ሁሉን ላስገዛለት ይላል። በመጨረሻው እሱ ራሱ ይገዛል። መቼም እግዜር ለግዜር አይገዛም። የሚገዛው ሰው ስለሆነ ነው። ከሰማይ ማንም አላከውም። እግዚአብሔር ተልኮ አይመጣም። እግዚአብሔር በራሱ ፈቃድ ፍቅር አስገድዶት ነው የመጣው። ቃል ስጋ ሲሆን ተልኮ አለ ስላሴ አካል መካከል ማንም ማንንም አይልክም። የማይተናነስ የማይበላለጥ አምላካችን ነው። ስለዚህ አባታቸው በስጋና በደም ተካፈለ ልጆቹ በስጋና በደም እንደሚካፈሉ ተብሎ እንደተጻፈ እግዚአብሔር ፍቅር አነሳስቶት እ የመጣው ማንም ልኮት አልመጣም።